ወገኖች ልብ በሉ። የተዋህዶ ቤተ ክርስቲያን ዛሬ የደረሰበችበትን ሁኔታ በእውነት ላይ ለጸናን ለኛ የተሰወረ አይደለም። እግዚአብሔር የወደዳት ድንግል የወደደቻት ያከበሯት አንዷ እውነት ተዋህዶ ኦርቶዶክስ እምነት በምን አይነት የጠላት ዘመቻ እየተመታች እንዳለ የማይረዳ የለምና ሁሉም ቅን የዋትት የሆነ የእግዚአብሔር ወገን ሁሉ የሚያውቀውና የሚረዳው ሆኗል። እንደምትመለከቱት ቤተ ክርስቲያናችን ሙሉ በሙሉ ያለ ድብቅ በግልጽ በራሱ ኢትዮጵያ ላይ በነገሰው የዲያብሎስ አገዛዝ ቀጥተኛ ትእዛዝ የቤተ ክርስቲያናችን ሰውነት ከአናት እስከ ስሩ በዲያብሎስ ወኪሎች በግልጽ ተወሯል፣ ተተክቷል። በአጭሩ ከሲኖዶስ ጀምሮ ፓትርያርኩ፣ ጳጳሱ፣ ቆሞሱ፣ ቀሳውስቱ፣ የደብረ አለቃውም ዲያቆን፣ መምህርም፣ ሊቅም፣ መምህርም፣ ሁሉም የዲያብሎስን አጀንዳ ባዘሉ አገልጋይ ተብዬዎች ተተክተው ከሁሉም የዓለም ገዢዎችና መሪዎች የእምነት ተቋሞች ድጋፍና ምክር እየተሰጣቸው የተዋሕዶ ቤታችንን በስፋት በመናድ ላይ ናቸው። ይህንንም ያከናውኑት በቤተ ክርስቲያናችን የአገልግሎት መስጠት ማዕረግን፣ ክህነቱን፣ ጵጵስናውን፣ ዲቁናውን፣ ሊቅነቱን፣ መምህርነቱን ሁሉንም የቤተ ክርስቲያናችንን ማዕረጋት ደርበው የተኩላነታቸው መሸፈኛ አድርገው በመገልገል ሲሆን ያው ዛሬ እንደምንመለከተው የገዥውን መንግስት ግልጽ ውክልና ጨብጠው ከከተማ እስከ ገጠር ያሉትን ቤተ ክርስቲያን ገዳማትና አድባራትን እያፈረሱ የራሳቸውን ካድሬ እየተኩናቸው የቀራቸው የለም። በቸሩ መድኃኔ ዓለም በእግዚአብሔር መንፈስ ቅዱስ አላገጡ። በስተመጨረሻም በድንግል ላይም ዘመቻ ከፈቱ። የሚቤታችንን ስዕለ አድኅኖም ቢቀደድ ቢጣል ምን ተዳይ ብለው ካድሬና የደህንነት ወታደር ጳጳሳት ማፌዝ ጀምረው እያየን ነው። ጌታዋን የተማመነች በግ ላቷን ውጭ ታሳድራለች እንደሚባለው የሚነካን የለም ብለው በህዝቡ ላይ እያፌዙም ናቸው። ወገኖቼ በፍርድ የተያዘ የመለፍለፊያ ጊዜ ቢሰጠውም የቀረውን ቅሌቱና ቅርሻቱን ተፍቶ እንዲጨርስና ውርደቱን ምን ድረስ እንደሚሄድ ለቀሪው እንዲታይ ብቻና ብቻ ነው። በዚች አገራችን በኢትዮጵያ ላይ በሰንደቋ ላይ በተዋህዶ እምነታችን ላይ ዘምቶ አቃሎና ንቁ አፍርሱ ማምለጫ ስለሌለ ሁሉም በሰራው በዘራው የጥፋት አዝመራ ልክ ፍርዱን ይቀበላል። ቀድሞ እንደተገለጸው ከሐምሌ 7 2017 ጀምሮ የነሳው በር ተዘግቶ የፍርድ ሂደቱ በቀጠለበት ሰዓት ላይ ስለሆንን ውጤቱን በሂደት ብናይ ይሆናል። ወገኖች እኛ የኢትዮጵያ የዓለም ብርሃን ቤተሰቦች የተገነባ ነው፣ በአባቶቻችን እምነት በተዋህዶ ኦርቶዶክስ እምነት ነው። አሸናፊዋ እምነት ይህቺ እምነታችን ናት። የተቀረ የእምነት ተቋም ሁሉ በሞላ ዓለም ሸፍኖና ጎልቶ የሚታየው ሁሉንም ህዝብ የሸፈነ ማለት ይቻላል። የሚከተሉ የዲያብሎስ ድርሰትን ነው እንደ እምነት የተጻፈውን ማለት ነው። መንገዱም የጨለማ መንገድ ነው። በእግዚአብሔር ኃይለ ቃል እንደተገለጸው የተጠሩ ብዙዎች ናቸው፣ የሚድኑ ግን እጅግ ጥቂቶች ናቸው። ዛሬው እንደምታዩት ግልጽ ብሎ መጥቷል። ጥቂቶች እነማን ናቸው? አዎን እውነተኞቹ ኢትዮጵያ የዓለም ብርሃን ቤተሰቦች ዋነኞቹ ናቸው። በውል ባናውቃቸውም እግዚአብሔር የሚያውቃቸው ባስቀመጣቸው ባታቸው ሆነው በቅንነት በይዋህነት በትህትና ፈጣሪያቸውን አምነው ታምነው የሚኖሩት ናቸው ጥቂቶች ዛሬ ምልክት ተደርጎባቸው ተለይተው ለመልካሙ ዘመን ተጠብቀዋል፣ ተቀምጠዋል። ጥቂቶች የዚህን ዘመን ጥሪ የሆነውን ለመጨረሻ ጊዜ የቀረበን የንስሓ ግቡ፣ ተመለሱ፣ ተሰብሰቡ ብርሃናዊ መንገድ ጨበጡ ዘለቁ። አለም ደግሞ በኃጢአቷ ብዛት በፍርድ ተይዛለች። ከውስጡ አውጡና ተለዩ ተባሉ። በኢትዮጵያ ዓለም ብርሃናዊ መልእክት ሲገለጽ ያደመጡ በምክሩ የተጠቀሙ ዳኑ። እነዚህም ጥቂቶቹ ናቸው። ወገኖቻችን፣ ወገኖቼ ተዋህዶ እምነታችን አሸናፊ እምነት ናት ስንል ኢትዮጵያዊነት የተመረጠች የከበረች ናት ስንል ሰንደቋ በእምነት ለሚያዩት የቃል ኪዳን ምልክት ናት ስንል ስንናገር፣ የሰሙን ያመኑበት እኒህንም የዳኑት ይዘው ጨብጠው የዳኑት ጥቂቶች ናቸው። በዚህ ዘመን እንደ አብርሃም ከጠፋው ዓለም ከወደቀው ትውልድ መሃል ተለይተው እግዚአብሔር በነገራቸው እነሱም ሰምተው በእምነት ተቀብለው የወጡት በዛሬ ወቅት ዓለም ያሳደደቻቸው፣ የናቀቻቸው፣ የጠላቻቸው፣ የገደለቻቸው፣ ያሰረቻቸው እውነተኞቹ የኢትዮጵያ ዓለም ብርሃን ቤተሰቦች ናቸው። ይህ እንግዲህ አይካድ። እኛ ላይ ያልዘመተ እምነት የለም። በግንባር ቀደምትነት የእኛው ቤተ ክርስቲያን የተዋዶ ኦርቶዶክስ ቤተ ክርስቲያናችን ካለቃ እስከ ምንዝር በእኛ ላይ ዘምተዋል። ዛሬም ልባቸውም ሀሳባቸውም በእኛ ላይ በዘመቻ ላይ እንደተገሰሉ አሉ። ያው ሲጠናቀቁ ያርፋሉ። በእኛ ላይ ማን ያልተሰለፈ አለ? ካቶሊኩ፣ ፕሮቴስታንቱ፣ እስላሙ፣ ከሃዲው፣ ዘረኛው፣ ጣዖት አምላኪው፣ ፖለቲከኛው፣ ማን በእኛ ላይ ያልተሰለፈ ኃይል አለ? የዓለም ገዢ የተባለ የዓለም አቀፍ ድርጅት ተባለ፣ የዓለም መንግስታት ተባለ፣ ሁሉም እኛ ላይ ዘማች ነው። ምክንያቱም እሚመራቸውን እሚያንገሸግሻቸውን እውነቷ ዘመናትን ሙሉ በዲያብሎስ እየተመሩ የሸፈኑትን እውነት ገልጸን ለአደባባይ አስጥተንላቸዋል። ስለዚህ እኛን ቢጠሉ አይደንቀንም እኛም ቢያሳድዱም አይደንቀንም። የአባቶቻችን እጣ ነው በእኛ ላይ የደረሰው። ሐዋርያትም ተሳድደዋል፣ ተቀጥቅጠዋል፣ ተገለዋል። ነቢያትም እንደዚሁ ታርደዋል፣ ተቀጥቅጠዋል፣ ተሰቅለዋል፣ ብዙ ነገር ገጥሟቸዋል፣ እውነትን ለዓለም ስለገለጹ፣ እግዚአብሔር ስላዘዛቸው። የአብርሃምን እምነት የእምነት ጀግንነት እየፈጸሙ ያሉት እነዚሁ በዚህ ዘመን ያሉት የኢትዮጵያ ልምብራን ቤተሰቦች ናቸው። በግንባር ቀደምትነት ቆመው እየተፋለሙ ያሉት እጅግ ጥቂቱም የተባሉት እነዚህ ናቸው። በእግዚአብሔር የተወደዱም ናቸው። የዚህ ዘመን እውነተኛ ምስክር ሆነው የቆሙም ናቸው። ልብ በሉ፣ እግዚአብሔር የዓለምን ዕጣ ፈንታ፣ ፍርዱንም፣ ጥሪውንም ሁሉንም ለመላው ዓለም የገለጸው በማን ነው? በኢትዮጵያ የዓለም ብርሃን መልእክታት አይደለም ወይ? ሺህ ጊዜ ለማለባበስ ሲሞከር ቢዋል በጨው ደንደስ በርበሬ ሊወደስ ቢጣር ከእውነቱ ፈቅ የሚል ነገር የለም። ፖለቲካ አይደለማ፣ የእግዚአብሔር እውነት ስለሆነ ዛሬ እንደምትሰሙትም እንደምታዩትም የእምነት ጀግኖቹ ጩኸትና ውጤቱን በስልት በስልት ተመሳስሎ ነቢይም ለመምሰል ሲጣር እናያለን። የእውነተኞቹን እውነት ነጥቆ የራስ በማስመሰልና መንፈሳዊም ሳይንሳዊም ቅልቅል አድርጎ በማቅረብ ቀድሞም ያወሩትን ሕዝብ በስተመጨረሻ ነቅቶ ቶሎ ወደ እግዚአብሔር ጉያ እንዳይመለስ መንገዱን ዘግተውበት እሳቱን እንዲጠብቅ አድርገውታል። ባላቸው የፕሮፓጋንዳ ማሽን ሁሉ እውነትን የማዛባትና ተመሳስሎ የማጥፋት ሥራ ሲሰሩ ኖረዋል። አሁንም ወደኛው ልክ እኛ የምንጮኸተውን ጩኸት ነጥቀው የድል አጥቢያ አርበኛ ሆነው እንደገና ደግሞ ህዝቡን አሁንም አሁንም እንኳን እንዳይባንን አሁንም ተፈርዶበት እሳት ውስጥ ሊወረወር መንገዱ እንኳ ተዘግቶበት እነሱ ምን ችግር አለ አብረን እንጥፋ ብለው ይሄንኑ ስልት እየተከተሉ ታዋቸዋላችሁ፣ ወገኖቼ። ትላንት ምን አሉ? ምንስ ስም ተሰጠን? እውነት እውነት ናትና የውሸት ዝናብ አዝንበው የውሸት ጎርፍና ማዕበል አስነስተው እኛን የኢትዮጵያ ዓለም ብርሃን ቤተሰብም እውነትን በትክክል የተረዳውንም በአዲስ የማጭበርበር ስልታቸው ለማደንዘዝ እየሞከሩም ናቸው እያደረጉም ናቸው። ነገር ግን እግዚአብሔር መንፈስ ቅዱስ ባስተማረው ባነቃው የእግዚአብሔር ህዝብ ላይ እውነትን ፈላጊና በትክክል እግዚአብሔርን ለመፈለግ የወሰኑ ሰዎች ቀድመው ከሐምሌ 7 2017 ዓ ም በፊት በንስሐ አምልጠዋል። እንዲህ አይነቶቹ በመጨረሻው ሰዓት ያነቃቸው ከልብ ንስሐ በመግባታቸው እግዚአብሔርም ሲጠብቃቸው የነበሩ ናቸውና እኛ በአካል ባናውቃቸውም በመንፈስ ተረድተናል፣ ተደስተናል። እንግዲህ ወገኖቼ የድል አጥቢያ አርበኛ፣ የትንሣኤ ኢትዮጵያ ሰባኪዎች፣ የትላንት ከሃዲና ነቃፊዎች፣ የዳታን ቢጤዎች ዛሬም ሕዝቡ በድንዛዜና በከባድ የእንቅልፍ ግርዛዜ ህሊናው እንደተሸፈነ እያየንም ነው። እነሱም በተቻለ መጠን ከዚህ እንቅልፉ እንዳይነቃ በከፍተኛ ጥረት እየሰሩ ናቸው። ምን ይደረግ? ወደ ሳቱ ሊጣል በብዛትም ሊጠረግ እሳቱ ደጅ ላይ ቆሟል። የሚደንቀንም እንደ መልእክታቱ እንደተገለጸው ፍርድ የሚያጠናቅቀው ጥፋት ሥራውን ጀምሮ እያየ ምንም የሚባንን አለማየታችን በእውነት አስገራሚ ነው። ወገኖቻችን፣ የኢትዮጵያ ዓለም ብርሃን ቤተሰቦች እንደ ጎርፍ ውሃ ወንዙን ከአፉ እስከ ገደፉ ሞልቶ እንደሚፈሰው ውሃ በሰፊው መንገድ፣ በጨለማው መንገድ፣ ሞት በነገሰበት መንገድ የሚፈሰውን ህዝበ ዓለም ትታችሁ የውሃዎችም ንቁ ቅኖቹም ትሑቶቹም ሁሉ ይህን ንቀው የዲያብሎስን ዛቻና ዘመቻ ተቋቁሞ በፈጠራቸው አምላክ ታምነው ተማምነው የዘለቁት ጥቂቶቹ የኢትዮጵያ የዓለም ብርሃን ቤተሰቦች እንዲሁም ቅን፣ የዋህ፣ ትሑት ህዝቦች በቃሉ እንዴት እንደሚገለጹ ነግረናችኋል። ቀደምም ዛሬም ከቃሉ ተነስተን የእግዚአብሔር ኃይለ ቃን ምን እንደሚል እንየው። ጥቂቶች ማለት እንግዲህ እነዚህ ናቸው። መዝሙር ዘጠና በቅንፍ ዘጠና አንድ የዳዊት የምስጋና መዝሙር ነው። ዛሬ እኛም እግዚአብሔርን እንዲህ እያልን ነው የምናመሰግነው። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጋዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራ። በአጠገብህ ሺህ በቀኝህም አስር ሺህ ይወድቃሉ። ልብ ብላ አድምጡ ወገኖች፣ ልብ ብላችሁ አድምጡ። ይህ ቃል ለጥቂቶቹ እየነገርናችሁ ላለው ለጥቂቶቹ የተነገረ የተገባ ቃል ነው። ወደ አንተ ግን አይቀርብም። በዓይኖች ብቻ ትመለከታለህ፣ የአጣንንም ብድራት ታያለህ። አዎ ሲጠረጉ እሳት ሲበላቸው፣ ፍርዱ ሲፈጸምባቸው የእግዚአብሔር ሕዝብ ያያል፣ ብድራታቸው ሲከፈላቸው። አቤቱ፣ አንተ ተስፋዬ ነህና ልዑልን መጠጊያዬ አደረግህ። ሎልን መጠጊያህ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድ ሁሉ ይጠብቁህ ዘንድ መላእክቱን ስለ አንተ ያዛቸዋልና፣ እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውና ዘንዶውን ትረግጣለህ። በእኔ ተማምኗል እና አስጥለዋለሁ፣ ስሜን አውቋልና ጋርደዋለሁ። ይጠራኛል፣ እመልስለታለሁ በመከራም ጊዜ ከእርሱ ጋር ሆናለሁ፣ አድነዋለሁ፣ አከብረውም አለው። ረጅምን ዕድሜ አጠግበዋለሁ፣ ማዳንንም አሳየዋለሁ። ተመልከቱ እንግዲህ እግዚአብሔር ለጥቂቶቹ ለጥቂቶቹ የገባው ቃል ይህንን ይህንን ይመስላል። እንቀጥል። እግዚአብሔር ምን ያደርጋል? ስለ ህዝቦቹ ስል እንዴት ይዋጋል? መዝሙር 88 ደግሞ ምን ይለናል? አቤቱ ምህረትህን ለዘላለም እዘምራለሁ እውነትህንም ባፌ ለልጅ ልጅ እናገራለሁ ወገኖች አልተናገርንም በአንደበታችን እየተናገርን አይደለም የእግዚአብሔርን እውነት እኮ ነው ምንነገሩ እንዲህ ብለሃልና ምሕረትህ ለዘላለም ይመሰረታል እውነትህም በሰማይ ይጸናል ከመረጥኩት ጋር ቃል ኪዳኔን አደረጉ ለባርያም ለዳዊት ማልሁ ዘርህን ለዘላለም አዘጋጃለሁ፣ ዙፋንህንም ለልጅ ልጅ እመሰርታለሁ። አቤቱ ሰማያትን፣ ታምራትህን እውነትህንም ደግሞ በቅዱሳን ማኅበር ያመሰግናሉ። እግዚአብሔርም በሰማይ የሚተካከለው ማን ነው? ከአማልክትስ ልጆች እግዚአብሔርን ማን ይመስለዋል? በቅዱሳን ምክር እግዚአብሔር ክቡር፣ በዙሪያው ባሉት ሁሉ ላይ ታላቅና ግሩም ነው። አቤቱ የሰራዊት አምላክ እንደ አንተ ያለ ማን ነው አቤቱ አንተ ብርቱ ነህ እውነትህም ይከብሃል የባህርን ኃይል አንተ ትገዛለህ የሞገዱንም መናወጥ አንተ ዝም ታሰኘዋለህ አዎ ይሄ እንግዲህ በእኛ ላይ የማይነሳ ሞገድ የለም ግን እግዚአብሔር ይመስገን ጸጥ እያደረገው ይዋለን አንተ ረአብን እንደ ተገደለ አዋረድኸው በኃይልህም ክንድ ጠላቶችን በተናቸው። ሰማያት ያንተ ናቸው፣ ምድርም ያንተ ናት። ዓለምንና ሞላውን አንተ መሠረትህ። ሰሜንና ደቡብን አንተ ፈጠርህ። ታቦርና አርሞንየም በስምህ ደስ ይላቸዋል። ክንድህ ከኃይልህ ጋር ነው። እጅህ በረታች፣ ቀኝም ከፍ ከፍ አለች። የዙፋን መሠረት ጽድቅና ፍርድ ነው። ወገኖቼ ጽድቅና ፍርድ ነው። ምሕረትና እውነት በፊትህ ይሄዳሉ። እልልታ የሚያውቅ ሕዝብ ምስጉን ነው። እውነትን ተረድቶ እልል የሚል ሕዝብ ስለ እውነት ብቻ ደስ የሚለው ማለት ነው። አቤቱ በፊትህ ብርሃን ይሄዳሉ። በስምህ ቀኑን ሁሉ ደስ ይላቸዋል፣ በጽድቅህም ከፍ ከፍ ይላሉ። አቤቱ በፊትህ ብርሃን ይሄዳሉ። ስማችንን ስሙት፣ የኢትዮጵያ የዓለም ብርሃን ቤተሰቦች በስምህ ቀኑን ሁሉ ደስ ይላቸዋል፣ አይለንም ይለና፣ በጽድቅም ከፍ ከፍ ይላሉ። አዎ ወደ ከፍታችን ነው የምንሄደው። የኃይላቸው ትምክህት አንተ ነህና በሞገስህም ቀንዳችን ከፍ ከፍ ይላልና፣ ረዴታችን ከእግዚአብሔር ከንጉሳችንም ከእስራኤል ቅዱስ ነውና። በዚያን ጊዜ ለልጆች በራእይ ተናገርህ እንዲህም አለ፤ ረዴቱም በኃይል ላይ አኖሩ ከሕዝብ የተመረጠውን ከፍ ከፍ አደረጉ። ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት። እጄም ትረዳዋለች፣ ግንዴም ታጸናዋለች። ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅም መከራን አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ። እውነቴንና ምሕረቴ ከእነርሱ ጋር ነው፣ በስሜም ቀንዱ ከፍ ከፍ ይላል። እጁን በባህር ላይ ቀኙንም በወንዞች ላይ አኖራለሁ። እርሱ አባቴ አንተ ነህ አምላኬ መድኃኒቴ፣ መጠጋይ ይላል። እኔም ደግሞ በኩሬ አደርገዋለሁ፣ ከምድር ነገሥታትም ከፍ ይላል። ለዘላለም ምህረቴን ለእርሱ ጠብቃለሁ፣ ኪዳኔም በርሱ ዘንድ የታመነ ነው። ዘሩንም ለዓለምና ለዘላለም ዙፋኑንም እንደ ሰማይ ዘመን አደርጋለሁ። ልጆቹ ግን ሕጌም ቢተዉ፣ በፍርዴም ባይሄዱ፣ ሥርዓቴንም ቢያረክሱ፣ ትእዛዜም ባይጠብቁ፣ ኃጢአታቸውን በበትር በደላቸውን በመቅሰፍት ጎበኛት አለሁ። አያችሁ እግዚአብሔር በቅን ፈራጅ ነው። ከፍ የሚለው እንደዛ ነው። የዙፋን መሰረት ጽድቅና ፍርድ ነው ስለሚል ይህን ልብ ብላችሁ አስታውሱ። በእውነቴም አልበድልም፣ ኪዳኔንም አላረክስም፣ ምሕረቴን ግን ከእርሱ አላርቅም። በእውነቴም አልበድልም፣ ኪዳኔንም አላረክስም፣ ከንፈሬንም የወጣውን አልለውጥም። ከከንፈር የሚወጣውን አለውጥም፣ ዳዊትን እንዳልዋሸው አንድ ጊዜ በቅዱስነቴ ማልሁ። ዘሩ ለዘላለም ዙፋኑን በፊቴ እንደ ፀሐይ ይኖራል፣ ለዘላለም እንደ ጨረቃ ይጸናል፣ ምስክርነቱ በሰማይ የታመነ ነው። አንተ ግን ናቅኸው ጣልኸውም፣ የቀባኸውንም ጣልኸው። የባሪያህን ኪዳን አፈረስህ፣ መቅደሱን በምድር አረከስህ ይላል እንግዲህ ቃሉ ወገኖቼ። ላልጠበቀ ኪዳኑን ላፈረሰ መቅደሱን ላረከሰ እግዚአብሔር የገባውን ለዚች ለኢትዮጵያ ምድራችን የገባውን ሁሉ ለና አቀል አቃለለ። እግዚአብሔር መልሶ ይፈርዳል። አያችሁ፣ አምባዎቹን ከፍ ከፍ ያሉትን የጥፋት አምባዎች ሁሉ ያጠፋል። መንገድ ኃላፊም ሁሉ ተናጠቀው፣ ለጎረቤቶችም ስድብ ሆነ ይላል አሁን ጠላቶቻችን በዚች በተቀደሰችው የኢትዮጵያ ምድር ላይ ነክሰውታ ያላችሁ በዚች የባለ ቃል ኪዳን አገር ላይ በዚች መልካም ምድር ላይ በዚች አባቶች ትልልቅ ስራ በሰሩባት አገር ላይ ክፎች ነግሰው እያያችሁ ነው። እግዚአብሔርን የሚጠሉ ካቶሊካውያን፣ መናፍቃን፣ እስላም፣ ዘረኛ ሁሉ ነክሶታ ያላችሁ በዚች መልካም ምድር ላይ አባቶቻችን ደማቸውና ጥንታቸውን በከሰከሱና በአቆሟት አገር ላይ እግዚአብሔር በሚወዳት አገር ላይ በርስተ ድንግል ላይ ዛሬ እነማን ናቸው ያበጡት? ይፈርሳል፣ አምባ ሁሉ ይጠፋል። የባሪያም ኪዳን አፈረስህ የሚለው ይህንን ነው። መቅደሱንም በምድር አረከስህ፣ ቅጥሩን ሁሉ ጣልህ፣ አምባዎቹንም አጠፋ። የጠላቶቹንም ቀኝ ከፍ ከፍ አደረግህ። ለምን ከእግዚአብሔር ጋር አልቆመ ማየት ትውልድ? አሁን ያለ ትውልድ ከእግዚአብሔር ጋር የሌለ ትውልድ ነው። የእግዚአብሔርን ኪዳን ሁሉ የናቀ ያቃለለ፣ የሰይፉንም መሬዴት መለስ በሰልፍም ውስጥ አልደገፈውም። ከንጽህናውም ሻርከው ዙፋኑንም በምድር ጣል የዙፋኑንም ዘመን አሳነስ፣ በፍረትም ሸፈንከው ይህን ትውልድ አቤቱ እስከ መቼ ለዘላለም ፊትን ትመልሳለ? እስከ መቼ ቁጣን እንደ እሳት ይነዳል? ችሎታ የምን እንደሆነ አስብ። በውኑ የሰው ልጅ ሁሉ ለከንቱ ፈጠርኸውን? ሕያው ሆኖ የሚኖር ሞትንስ የማይ ማን ነው? ነፍሱን ከሲኦል እጅ የሚያድን ማን ነው? ለዳዊት በእውነት የማልህ አቤቱ የቀድሞ ምሕረትን ወዴት ነው? አቤቱ የባሪያዎችን ስድብ በብብቴ ብዙ አሕዛብን የተቀበልሁትን አቤቱ ጠላቶች የሰደቡትን የቀባሁን ዘመን የሰደቡትን አስብ። እግዚአብሔር ለዘላለም ይባረክ ይሁን ይሁን። ልብ ብላችሁ አድምጡ ወገኖቼ፣ መዝሙር 87 88 ነው። አቤቱ የመድኃኒቴ አምላክ በቀንና በሌሊት በፊትህ ጮሁ። ጸሎቴ ወደ ፊትህ ትግባ፣ ጆሮህም ወደ ጩኸቴ አዘንብል። ነፍሴ መከራን ጠግባለችና፣ ህይወቴ ወደ ሲኦል ቀርባለችና፣ ወደ ጉድጓድ ከሚወርዱ ጋር ቆጠርሁ ረዳትም እንደሌለው ሰው ሆኑሁ። ለዘላለም እንደማታስባቸው እንደተገደሉና በቃብር ውስጥ እንደተጣሉ በመኝታ ውስጥ እንዳሉ የተጣሉ ሆኑ። እነርሱም ከእጅህ ተለዩ። በጨለማና በሞጥላ ውስጥ በታችኛው ጉድጓድ አስቀመጥከኝ። በእኔ ላይ ቁጣ ጸና፣ መቅሰፍት ሁሉ በእኔ ላይ አመጣ። የሚያቆኝን ከእኔ አራቅህ፣ በእነርሱ ዘንድ ርኩስ አደረገኝ። የያዙኝ መውጫሜል አይኖችን በመከራ ፈዘዙ። አቤቱ ሁልጊዜ ወደ አንተ ጮኹ፣ እጆችንም ወደ አንተ ዘረጋሁ። በሆኑ ለሙታን ታምራትን ታደርጋለን የሞቱት ውስጥ ተነስተው ያመሰግኑአልን በመቃብር ውስጥ ቸርነትን፣ እውነትንስ በጥፋት ስፍራ ይናገራሉን ታምራትስ በጨለማ ጽድቅን በመርሳት ምድርን ትታወቃለችን። አቤቱ እኔ ግን ወደ አንተ ጮኹ፣ በጠዋት ጸሎቴ ወደፊት ትደርሳለች። አቤቱ ነፍሴ ለምን ትጠላለህ? ፊትን እስከኔ ለምን ትሰውራለህ? እኔ ከታናሽነቴ ችግረኛ ለሞትም የቀረብሁ ነኝ። ከፍ ከፍ ካሉ በኋላ ግን ተዋረዱ፣ ተናቁ። መቅሰፍትህ በላይ አለፈ፣ ግርማም አስደነገጠኝ። ሁልጊዜ እንደ ውሃ ከበቡኝ፣ በአንድነትም ያዙኝ። ወዳጄንና ባልንጀሪያን ዘመዶችም ከመከራ የተነሳ ከእኔ አራቅ። ወገኖቼ የእግዚአብሔር ሕዝቦች ሲከፋቸው በአሁኑ ዘመን እየገጠማቸው ያለው መከራ እየወረደባቸው ያለው ፈተና ይሄ ቃል ያረጋግጥላቸዋል ይሄ እንግዲህ ጥቂቶች ሲከፋቸውም የሚናገሩት ቃል ው። ሲከፋቸው ብቻ አይደለም መከራን ሲቀበሉ ይሄው እንዲህ ይናገራሉ ጩኸታቸው ግን ወደ እግዚአብሔር ነው መከራቸውን የሚመለከትላቸው እግዚአብሔር ብቻ ነው የሚገስጻቸው የሚቆጣቸው የሚመክራቸው የሚያስርባቸው ጠላት ሁሉ ሲያሳድዳቸው ሲጎዱ ሲፈተኑ ሁሉ በዚህ ሁሉ ሰዓት እንዲያልፉ የሚያደርገው እግዚአብሔር፣ ለምንድን ነው? ሰው እንዲሆኑ ሙሉ ሰው እንዲሆኑ ነው። ይሄ እንግዲህ እግዚአብሔር የተናገረው ለባሪያዎቹ የተናገረው የዳዊት መዝሙር ላይ የምታገኙት ኃይለ ቃል ነው እና በዚህ ብዙ ነገር እንማራለን። እግዚአብሔር በመዝሙር 88 ደሞ እንደገና ምን ይለናል? ደስ ሲለው የእግዚአብሔር ሕዝብ ይውላችሁ ፍርድን ሲያገኝ ከእግዚአብሔር ምሕረትን ሲያገኝ እንደገና እግዚአብሔር ደግሞ ጩሆ ጭሆ አልቅሱም ኡ ብሎም መልሶ ሲያጽናናው ሲመክረው መልሶም ሲጎበኘው ቁስሉን ሲፈውስ በምህረት ሲያንጸው እንዲህ ይላል አቤቱ ምሕረት ለዘላለም እዘምራለሁ እውነትንም ባፌ ለልጅ ልጅ እናገራለሁ። እንዲህ ብለሃልና ምሕረትህ ለዘላለም ይመሠረታል፣ እውነትህም በሰማይ ይጸናል። ከመረጥኩት ጋር ቃል ኪዳኔን አደረጉ፣ ለባሪያዬ ለዳዊት ማልሁ። ዘርን ለዘላለም አዘጋጃለሁ፣ ዙፋኑን ለልጅ ልጅ እመሠርታለሁ። ይላል ቃሉ። እንግዲህ ሰምታችሁታል። ይህን ቃል ደግሜን ያነሳውላችሁ ለዚህ ነው። ይህንን ቃል ሰምታችሁታል።